ሰላም ለክሙ ሰብአ ቤት ዝሀ ግእዝ። ሰላም ለእናንተ ይሁን የሀ ግዕዝ ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን። በዛሬው ቆይታችን ደግሞ በግዕዝ ቋንቋ እንዴት አድርገን ራሳችንን እንደምናስተዋውቅ የምነግራችሁ ይሆናል ማለት ነው። ይሄ ክፍል አንድ ነው። ክፍል ሁለት፣ ክፍል ሶስት እያለ በደንብ አድርገን በግዕዝ ቋንቋ ራሳችንን እንድናስተዋውቅ ይቀጥላል ማለት ነው። የመጀመሪያው እንግዲህ መኑ ውእቱ ስምከ፣ ስምህ ማን ነው ማለት ነው። መኑ ውእቱ ስምከ ስምህ ማን ነው? ኪ ካደረግ ነው ደግሞ መኑ ውእቱ ስምህ ኪ ካልን ስምሽ ማን ነው? ስለዚህ ከ የነበረውን ኪ ማድረግ ብቻ ነው። መኑ ውእቱ ስም ኪ ስምሽ ማን ነው? ውእቱ ማለት ነው ማለት ስለሚሆን ማለት ነው። ከዚያ አሁን ለጠየቅኩት ወንድም ለመጠየቅ፣ ሴትም ለመጠየቅ የምንጠቀምበት ነው። ከዚያ መልሱ ምን ይሆናል? አነ ስምየ ብለን ስማችን እናስገባለን። ያው ስማችን አይቀየርም፣ እንዳለ ዳዊት ከሆነ ዳዊት እንላለን። ከዚያ ውዕቱ እኔ ስሜ ዳዊት ነው፣ አነ ስሜ ዳዊት ውዕቱ እንላለን ማለት ነው። ወይም እንደ አማራጭ ስመ ዚአየ ዳዊት ይትበሃል። ስመ ዚአየ ብላችሁ የራሳችሁን ስም ማስገባት ከዚያ ይትበሃል ይባላል ማለት ከፈለግም ማለት ነው። ስመ ዚአየ ዳዊት ይትበሃል የእኔ ስም ዳዊት ይባላል። ወይም በቀላሉ ስሜ ዳዊት ይባላል ማለት ነው። መኑ ውእቱ ስመ አቡከ? የአባትህ ስም ማን ነው? ስመ አቡከ። አቡከ ማለት አባትህ ማለት ነው። ስም የሚለው ሲናበብ ስመ አቡከ ይሆናል። ስለዚህ የአባትህ ስም ማን ነው ለማለት መኑ ውእቱ ስመ አቡከ እንላለን። ለሴት ከሆነ የምንጠይቃት ሴት ከሆነች ያው ኪ እያደረግን መቀጠል ነው። መኑ ውእቱ ስመ አቡኪ፣ የአባትሽ ስም ማን ነው? መኑ ውእቱ ስመ አቡኪ። አቡኪ ማለት አባትሽ ማለት ስለሆነ የአባትሽ ስም ማን ነው ይሆናል። ከዚያ ለሁለቱም ምላሽ ወንድም ሆነ ሴት ሲመልሱ ተመሳሳይ ነው። ስመ አቡየ ብለው ዘካርያስ ውእቱ ማለት ይችላሉ። ስመ አቡየ ዘካርያስ ውእቱ የአባቴ ስም ዘካርያስ ነው የአባቴ ስም ዘካርያስ ነው ማለት ይችላሉ። ወይም ደግሞ እንደ አማራጭ ስመ አቡየ ዘካርያስ ይትበሃል። እንግዲህ ዘካርያስ አልኩ እንጂ የእናንተ አባት ስም ሊለይ ይችላል። ስለዚህ ስመ አቡየ ብላችሁ የአባታችሁን ስም መጥራት፣ ከዚያ ይትበሃል፣ ይባላል ማለት ከፈለጋችሁ ማለት ነው፣ የአባቴ ስም ዘካርያስ ይባላል። መኑ ውእቱ ስመ እምከ፣ የእናትህ ስም ማን ነው? እምከ ማለት እናትህ ማለት ነው። ስመ እምከ ሲሆን የእናትህ ስም። መኑ ውእቱ ማለት ተመሳሳይ ነው፣ ማን ነው ነው። የእናትህ ስም ማን ነው ለማለት መኑ ውእቱ ስም እምከ ስመ እምከ ይሆናል። ለወንድ ለሴት ሲሆን ደግሞ ለወንድ እንደዚህ ነው። ለሴት ደግሞ መኑ ውእቱ ስመ እምኪ። ተጠያቂዋ ሴት ከሆነች የእናትሽ ስም ማን ነው ማለት ነው። መኑ ውእቱ ስመ እምኪ የእናትሽ ስም ማን ነው ማለት ይሆናል። ለሁለቱም ምላሹ ከዛ ተመሳሳይ ነው። ማለት ተመሳሳይ ስላችሁ ወንድም ጠየቅን፣ ሴት ሲመልሱ ወይም ስንመልስ፣ ሴትም ሆንን ወንድ የእናቴ ስም እገሊት ነው ወይም እንትና ነው ብለን ለመመለስ ስመ እምየ ማረታ ውእቱ ማለት እንችላለን። የእናቴ ስም ማረታ ነው ወይም ደግሞ እንዳማራጭ ስመ እምየ ማረታ ይትበሃል የእናቴ ስም ማረታ ይባላል ማለት እንችላለን። እንግዲህ አማራጭ የእናቴ ስም እንትና ነው፣ የእናቴ ስም እንትና ይባላል እያለን ስለምንጠቀምበት እንደ አማራጭ መጠቀም እንችላለን። ስለዚህ ስመ እምየ ብለን ይትበሃል ወይም ውእቱ ማለት እንችላለን ማለት ነው። መኑ ውእቱ ስመ እሁከ የወንድምህ ስም ማን ነው? መኑ ውእቱ ስማ እሁከ። እሁ ማለት ወንድም ማለት ነው። እሁከ ሲሆን ወንድምህ፣ የወንድምህ ስም ማን ነው ይሆናል። ሴት ከሆነች የምንጠይቃት መኑ ውእቱ ስማ እሁኪ፣ መኑ ውእቱ ስማ እሁኪ። የወንድምሽ ስም ማን ነው? የወንድምሽ ስም ማን ነው ማለት ይሆናል። እሁኪ ማለት ወንድምሽ ማለት ነው። ስመ እሁኪ የወንድምሽ ስም ይሆናል ማለት ነው። ለሁለቱም ምላሽ ስንሰጥ ስመ እሁዬ ብለን የወንድማችንን ስም እናስገባለን። ከዚያ ውዕቱ እንላለን። ለምሳሌ ስመ እሁዬ ቅዱስ ውዕቱ፣ የወንድሜ ስም ቅዱስ ነው። ስመ እሁዬ ዳዊት ውዕቱ እያልን ማለት እንችላለን። ወይም ደግሞ ስመ እሁዬ ዳዊት ይትበሃል እያልን እንደ ቅድሙ ማለት እንችላለን። እለመኑ ውእቶሙ አሃዊከ ወንድሞችህ እነማን ናቸው? እንግዲህ ወንድሞች ብዙ ወንድሞች ያሉት ሰው ካለ እለመኑ ማለት እነማን ማለት ነው። ውእቶሙ ማለት ናቸው ማለት ይሆናል ማለት ነው። ወይም እለመኑ ውእቶሙ አሃዊኪ ወንድሞችሽ እነማን ናቸው? ተመሳሳይ ነው የቅድሙ። እለመኑ ውእቶሙ አሃ ዊከ ዊ አድርገን ከማድረግ ነው፣ ወንድሞችህ ለማለት ወንድሞችሽ ለማለት ደግሞ ዊኪ እንላለን። አሃ ዊኪ ለመኑ ውእቶሙ አሃ ዊኪ ወንድሞችሽ እነማን ናቸው? ከዚያ ምላሹ ምን ይሆናል? አሃዊየ ቅዱስ ወሶፎንያስ ውእቶሙ ወንድሞቼ ቅዱስና ሶፎንያስ ናቸው ማለት ይቻላል። አሃዊ ብለን ከዛ ሶስትም ካሉን ስማቸውን ዘርዝረን ወ ብለን እና እያለ መጠቀም እንችላለን። ወይም ደግሞ እሁ አልብየ ማለት እንችላለን፣ ወንድም ከሌለን። መኑ ውእቱ ስመ እሁከ ስንባል ወይም እሁኪ ስንባል ወንድም ከሌለን እሁ አልብየ ማለት እንችላለን፣ ወንድም የለኝም ለማለት ነው። ወንድም የለኝም። እሺ መኑ ውእቱ ስመ እህትከ፣ የእህትህ ስም ማን ነው? የእህትህ ስም ማን ነው? እህትከ ማለት እህትህ ማለት ነው። ስመ እህትከ ማለት ደግሞ የእህትህ ስም ማን ነው ማለት ነው። ስለዚህ መኑ ውእቱ ስመ እህትከ የእህትህ ስም ማን ነው ይሆናል። መኑ ውእቱ ስመ እህትኪ ካልን ደግሞ የእህትሽ ስም ማን ነው፣ የምንጠይቃት ሴት ከሆነች ማለት ነው። መኑ ውእቱ ስመ እህትኪ የእህትሽ ስም ማን ነው? ስሟን እየጠየቅን ስለሆነ ማለት ነው። ስሟን እየጠየቅን ስለሆነ ከዚያ ምላሻችን ወንድም ሆንን ሴት፣ ስመ እህቴ ብለን እንጀምራለን። የእህቴ ስም ከዚያ ሶስና ውእቱ፣ የእህቴ ስም ሶስና ነው ማለት እንችላለን። ስመ እህቴ ብለን የራሳችንን የእህታችሁን ስም አንድ እህት ስም አስገብታችሁ ከዚያ ውእቱ ማለት እንችላለን ማለት ነው። እለመኑ ውእቶን አሃቲከ? እህቶችህ እነማን ናቸው? እለመኑ ውእቶን ማለት ናቸው ማለት ነው፣ እነማን ናቸው። አሃቲከ እህቶችህ፣ እህቶችህ እነማን ናቸው? አሃቲከ ሲሆን እህቶችህ፣ የአንተ እህቶች እንደማለት ነው። ስለዚህ ለወንድ ሲሆን እንደዚህ ነው። ለሴት ሲሆን ደግሞ የምንጠይቃት ሴቷን ወንድሞቿ እነማን እንደሆኑ ወይም እህቶቿ እነማን እንደሆኑ ከሆነ እለመኑ ውእቶን አሃትኪ እለመኑ ውእቶን፣ አሃትኪ እህቶችሽ እነማን ናቸው ብለን እንጠይቃታለን። እህቶችሽ እነማን ናቸው። ከዚያ ምላሻችን ምን ይሆናል? ወይም ምላሿ ምን ይሆናል? አሃቴ ማለት እንችላለን። እህቶቼ ማረታ ወቅድስት ውእቶን፣ እህቶቼ ማርታና ቅድስት ናቸው ማለት ይቻላል። ወይም አሃቴ ብለን ሁለት ሴቶች ወይም ከዚያ በላይ እህቶች ካሉን መልስ መስጠት እንችላለን ማለት ነው። እህት አልቤየ ብለን ደግሞ እህት የለኝም ማለት እንችላለን። እህት የሌለው ሰው ከሆነ እህት የለኝም ማለት ይችላል። ስለዚህ አልቤየ ማለት በግዕዝ የለኝም ማለት ነው። እሁ አልቤየ፣ ወንድም የለኝም። እህት አልቤየ፣ እህት የለኝም ማለት እንችላለን። እሺ እንግዲህ የሀ ግእዝ ቤተሰብ ያልሆናችሁ ቤተሰብ ሁኑ። በተረፈ ቀጥታ በቴሌግራም የግዕዝ ቋንቋና የንባብ ትምህርት መማር የምትፈልጉ ደግሞ ከዚህ ላይ ሼር ባደረግኩላችሁ ስልክ ቁጥር ወይም በተቀመጠው ዩዘር ኔም ቴሌግራም ላይ ማናገር ትችላላችሁ። ቪዲዮ ከተመቻችሁ ለሌሎች ሼር አድርጉላቸው። ላይክ አድርጋችሁ ኮሜንት ላይ ደግሞ ስማችሁን ራሳችሁን በግዕዝ ማስተዋወቅን ማስቀመጥ ትችላላችሁ። ክፍል ሁለት ይቀጥላል፣ ማዳመጥ ትችላላችሁ። ሰናይ ጊዜ።